ሰላም አለይኩም እንዴት ናችሁ ሁድ ቤተሰቦቼ ሁላችሁንም ሰላም በያለሁ በያላችሁበት ሰላማችሁ በዘዘት ይበል አገራችን አላህ ሰላም ያደርግልን ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት ሀባይብ ይህንን ቪዲዮ ላይክ እና ሼር እንድታደርጉልኝ እጠይቃችኋለሁ የዛሬው ለየት ያለው ቪዲዮ ቤት ነው ይሄንን ቤት መግዛት የምትፈልጉ አናግሩኝ ማለት ነው ቁጥሬ 0593811132 በዋትስአፕ ብቻ አናግሩ። ኢሞ እኔ አልጠቀምበትም ሌላ ሰው ነው የሚጠቀምበት። በኢሞ አትደውሉ፣ በኢሞ አልመልስላችሁም። በዋትሳብ ብቻ በነገርኳችሁ ቁጥር አናግሩኝ ማለት ነው እና ውዶችዬ ቤቱ መኮይ የአዲሱ ሰፈር ነው ማለት ነው። ቤቱ የእኔ ነው፣ እኔ ነኝ የምሸጠው። አናግሩኝ ትክክለኛ ገዢዎች ብቻ አናግሩኝ ማለት ነው። ለመጠየቅ ምናምን ከሆነ አትምጡ። ትክክለኛ ገዢዎች ብቻ ከሆናችሁ በወሰብ ቁጥሬ አናግሩኝ ቤቱን ማግኘት ትችላላችሁ። ዋጋው ሶስት ሚሊዮን ነው። እንግዲህ ድርድር አለው። ገዢ ከሆናችሁ አናግሩኝ በውስጥ ማለት ነው። ይህንን ይመስላል ማለት ነው። እንደምታዩት ቤቱ ጽድት ያለ ነው። አናግሩኝ።